ሰላሙ አሌይኩም ቤተሰብ እንዴናችሁ ዳና ናቸው አልሐምዱሊላህ እዚ ጋ የማሳያቸው ደግሞ ሀያ 21450 ብር ይፈጅ እዚጋ እንደምታዋቸው አልባሳቶች አሉ 50 ኪሎ ጤፍ ተፈጭቶ በ110 ብር ሂሳብ 500 ብር ማስፈጫ ና የወዛ ደርአለው ማለት ነው ዱቄት 25ት ኪሎ 2350 ብር ሱካር በ150 ብር ኦመር ዘይት በ1600 ብር 3200 ብር። ያኛው የሚረገው ዘይት የለም ይመጣል ዛሬ ይመጣል ብለው የነበረ ግን አልመጣም የለም ማለት ነው። ስለዚህ ይህን የገዛሁላት በ600 ብር ማን በ1600 ብር ሂሳብ ማለት ነው። እና ገብስ በ200 ብር ሂሳብ 5 ኪሎ አላት ማለት ነው። ኪሎ 200 ብር ሂሳብ። አስቤዛዋቹ 50 ኪሎ ጤፍና ሀያ አምስት ኪሎ ነጭ ዱቄት ሁለት ዘይት ና አምስት ኪሎ ሱክማን ነው። አስር ኪሎ ሱካር በ መቶ ሀምሳ ብር ሂሳብ እንዲሁም ደግሞ ገብስ ነው ገብስ በ ሁለት መቶ ብር ሂሳብ አስቤዛዎቹ ይህን የመሰሉ ናቸው። ሀምሳ ኪሎ ጤፍ በጣም የሚያምር ቆንጆ ጤፍ ብቻ ማለት ነው በመቶ አስር ብር ሂሳብ ነው ኪሎ ማስፈጫና የወዛደር ሆኖ አምስት መቶ ብር ማለት ነው። ዱቄት 2350 ብር 10 ኪሎ ሱካር በ150 ብር ሒሳብና ገብስ በ200 ብር ሒሳብ 5 ኪሎ እና 2 ኦመር ዘይት። ወደ አልባሳት ስንመጣ እዚህ ጋር እንደምታዩት የአባቴ የጨርቅ ሱሪ አለ። የአባቴ የጨርቅ ሱሪ አሁን እንደተለመደው የብዙዎች ለአባቶች የሚሰጥ ስጦታ ነው። ዋጋው ይሄ 500 ብር ነው፣ የጨርቅ ሱሪ በጣም ቆንጆ የሚያምር ከለር ነው። የዚህ ዋጋ ደግሞ 400 ብር ነው። ቲሸርት እዚህ ጋር እንደምታዩት በጣም ኳሊቲ እና አንደኛ የሆነ ቲሸርት አለች። የዚህ ዋጋ ደግሞ 550 ብር ነው ማለት ነው። በመቀጠል ለሰባት አመት ሴት ልጅ የሚሆን ቆንጅዬ ባለሳይት ቀሚስ ገዝቻለሁን። ያው እነዚህ ቀሚሶች እንግዲህ ብዙ ጊዜ ተወዳጅ ናቸው። በጣም ማሪክ መዘነጫ ናቸው። አሁን ራሱ ለኢድ ማታ ተብሎ ያሉት ማለት ነው፣ ግን በጣም ነው የሚያምሩት ማሻአላህ። ልጅቷ ሰባት አመቷ ነው። አያችሁታ? ይሄ ታይቷ ነው፣ እንደ ፖርሳም ነገር አለው እዚህ ጋር። እቺ ፖርሳ ናት፣ ያው ለኢድ አንዳንድ ገንዘቦችን መሰብሰቢያ ትሆናለች ማለት ነው። አምስትም ተገኛ አስርም እና በጣም ነው የምታምረው ማሻአላህ። ቆንጂ የሆነች ቀሚስ ነች ማለት ነው ማሻአላ። ዋጋዋ ደግሞ 2500 ብር ነው ማለት ነው አያምርም? መሻላ ተባረክ ረህማን በጣም ጽድትና ቆንጅዬ የሆነች ቀሚስ የተመቸችኝ ቀሚስ ናት። ይሄን የገዛሁት 2500 ብር ነው። ከዛ ያው እንግዲህ ሂጃብ መለበስ ግዴታ አለበት በሚለው ህግ ደግሞ እዚህ ጋር የምትተዋትን መቶ 250 ብር የህፃናት ሂጃብ ገዝቼላት አለውኝ። በመቀጠል ለሁለት አመት ወንድ ልጅ ጎረምሳ ልጅ ልብስ ነው። ተወዱታላችሁ ማሻአላህ ተባርክማል። ይሄ ደግሞ ምን አለው መሰላችሁ? ይሄ አለ ቁምጣ አለው ማለት ነው። አገረኛ ነው። ዋጋው ደግሞ ስድስት መቶ ሀምሳ ብር ነው ማለት ነው። ማሻአላ በጣም ተወዱታላችሁ። ከወደዳችሁ ደግሞ ላይክ ማድረግ እንዳይረሳ። ለማዘሯ የሚሆን ደግሞ መቀነት አለ። ይሄ የቃሉ መቀነት ነው በጣም ቆንጅዬ ማሻላ ተባርክ ረህማን የሆነ መቀነት ነው። የዚህ ዋጋ 400 ብር ነው። ሻርፕ አለ ለእናት የሚሆን ሻርፕ ቆንጅዬ። ቀሚስም አለ ማሻላ ሲያውት በጣም የሚያምር ማሻላ ተባርክ ረህማን የሆነ ጽድትና ፏ ያለ ለእናት የሚሆን ቀሚስ አለ። የዚህ ዋጋ 1300 ብር ነው። 1300 ብር ነው። ሻርፕ ያረኩት ደግሞ አረንጓዴ ደማቁን ነው። የዚህ ዋጋ 800 ብር ነው ማለት ነው። ማሻአላህ፣ ተባረክ ረህማን በጣም ተወድታላችሁ። ከወዳችሁት ላይክ እና ሰብስክሪፕሽን መደረግ እንዳይረሳ። ሰላም አለይኩም። ዛሬ የምለቅላችሁ አነስ አነስ ያሉ ለኤድ የሚሆኑ አልባሳትና አስቤዛ አንዳንድ ነገሮች ስለሆኑ የሁለት የሶስት ልጆች በአንድ ነው የምለቅላችሁ እና አሁን የማሳያችሁ 16ሺ 4መቶ ብር የፈጀ ለህፃን ልጅ የሚሆን ሰርፕራይዝ ነው። ተማም እድሜዋ ሰባት አመት ነው ማለት ነው ለሰባት አመት ሴት ልጅ የሚሆን በጣም የሚያምር ቆንጂዬ የሆነ ቀሚስ ማሻአላህ ተባረክ ረህማን የሆነ እዩት፣ ጽዳቱን ማለት ነው። ይቺ በፒንክ አለች፣ ይሄንን ስለመረኩላት ነው እንጂ በጣም የሚያማምር በቃ ፒንኩ የሚያምራል፣ ይሄ የሚያምራል። ሁሉም አንደኛ የሆነ ነው። የራሱ ታይት አለው እዚህ ጋ እንደምታዩት ማሻአላህ ተባረክ ረህማን ታይት አለው። በጣም ነው የሚያምሮ። በጣም ተወዱታላችሁ። የዚህ ዋጋ ሁለት ሺህ አምስት መቶ ብር ነው። በተመሳሳይ ደግሞ ጂንስ ከላይ ሆኖ እጅጌ ጉርድ ነው ያለችኝ። እጅጌ ጉርድ ከሚሆን ይበልጥ ይሄ ያምራል እቃነቱ ማሻአላህ ተባረክ ረህማን። በጣም ጽድትና ፏ ያለ ቀሚስ የዚህም ዋጋ በተመሳሳይ ሁለት ሺ ሁለት ሺህ አምስት መቶ ብር ነው ማለት ነው። በጣም ጽዳታችን የጠበቁ ማሻአላህ ተባረክ ረህማን የሆኑ ሁለት ኳሊቲ ኳሊቲ ቀሚሶች አሉ ማለት ነው። ይሄም ታይት አለ፣ የራሱ ታይት አለው። ሁሉም ታይትል አለው ማለት ነው። በጣም ኳሊቲ የሆነ ማለት ማለት ይሄን ቀሚስ ስለብስ ሁልጊዜ ትለብሰዋለች። አንደኛ ታይቱ ረጅም ነው በጣም ልጅቷ ሰባት አመቷ ስለሆነ እኔ ቁጥር ጨመር ጨመር እያረኩ ነው። አሁንም ያው እኔ የህፃን ልብስ ስገዛ እንዲያጥር አልፈልግም። ቢያንስ ትንሽ ጨመር ቢያደርግ ይሻላል ማለት ነው። አልሙሄም አምስት ሺ ብር የሁለቱ ቀሚሶች ዋጋ ነው። በመቀጠል እዚ ጋ እንደምታዩት መብራት ሲጠፋ ነው ብዙ ደምቆ የሚታያችው ድም ላይ ታለው እንደዚህ ነ ካስታደረጉት ድም ላይ ታለው በጣም የሚያምር ዋጋው አንድ ሺ ብር ብቻ ነው የገዛውላት። በነገራችን ላይ ትምህርት ቤት ሰዓት እንደዚህ አሁን እንዳዲስ ሲከፈቱ ነው ቢሆን ይሄን የምገዛው ማለት ነው ወላይ ከዛ በላይ ነው የሚገዛው። በጣም ኳሊቲና ጥራቱን የጠበቀ እቃ ነው። ከዛ የውሃ ኳዳ ብላኛለች የውሃ ኳዳ ገዝቻለሁ። እሱንም ላሳያችሁ ተከታተሉኝ ማለት ነው። ፖርሳው በእድሜዋ ነው የተገዛ፣ ልክ እንደ ቀሚሶቹ በእድሜዋ ነው። የዚህ ዋጋ አንድ ሺ ብር ነው። ድም ላይታለ የራሱ ብያቸኋለሁኝ። ይሄ በጣም ነው የሚያምረው። የውሃ ኳዳ ስድስት መቶ ሀምሳ ብር። በመቀጠል በጣም የተመቸኝና ቆንጅዬ የሆነ ነገር የገዛሁላ ቱታ ነው። ቱታ ለሀገራችን በጣም ወሳኝ ነገር ነው። ጥራቱን የጠበቀ አንደኛ የሆነ ቱታ ሁለት ሺ አምስት መቶ ብር ገዝ ችላት አለ ቱታውንም እንደነገርኳቸው ሳይዝ ጨመር አድርጌ የገዛውላት ዋጋው ሁለት ሺ አምስት መቶ ብር ነው። የራሱ ሸሚዝ አለው። ሸሚዙ ሄ ነው አብሮት ማለት ሶስት ፒስ ነው የሚሆነው ሱሪና ከላይ የሚለበሰውና ይቺ ሸሚዝ አለች ማለት ነው። በጣም ቆንጆነቱ እዚህ ላይ ነው አንዱ ማለት ነው። ከዛ ይሄ ጃኬቱ ነው ከላይ የሚለበስ በቃ ብራንድ የሆነ ዕቃ ነው። ዋጋው ሁለት ሺ አምስት መቶ ብር ነው ማለት ነው። በመቀጠል ሁለት ቅያሪ ጫማዎች አሉ ሁለት ሺ ብርና ሺ ሰባት መቶ ብር ነው የገዛቸው። ይቺ የምታዩት ቆንጆዬ የሆነች ጫማ ማሻላህ ቅያሬ የሆነች ጫማ ናት ሁለት ሺ ብር። ይሄ ነው ማሻላህ። ይሄም በጣም ጽዳቱን የጠበቀ ቆንጆ የሆነ ጫማ ነው። እዩት አባቱ እንደሚያምር። ሰላሳ ቁጥር ነው ያለችው ግን እያደገች ስለምትተር ሰላሳ ቁጥር በጣም ያንሳታል እና ቁጥር አታሳንሱ፣ ይጠብባችኋል። እኔ ብዙ ጊዜና ብዙቶች ቁጥር እያሳነሳችሁ ትናገራላችሁ፣ ወይ እድሜያቸውን ንገሩን። በቃ ምክንያቱም በቃ እኔ አይጠፋኝ ምን የገዛዋለሁ ማለት ነው። ከዛ እዚ ጋር ፓንቶች አሉ። እነዚህ ፓንቶች የውጭ ፓንቶች ናቸው። እነዚህን ሁለት ከሀምሳ ሁለት ከሀምሳ ነው የገዛኋቸው። እነዚህ ሁለት ከሀምሳ ሁለት ከሀምሳ ናቸው። የእነዚህ ዋጋ 2552 ነው። እነዚህ ደግሞ 150 150 ነው ማለት ነው የገዛቸው፣ ሶስት ሀባዎች አጠቃላይ አምስት ሀባ ነው ማለት ነው። ከዛ ምን አለ ካልስ አለ። እነዚህ ካልሶች ደግሞ እስከ ቁርጭምጭሚት የሚለበሱ ናቸው የውጭ ናቸው። እነዚህም በጣም ጥራታቸውን የጠበቁ ናቸው። እነዚህ ደግሞ መቶ መቶ ብር ናቸው ሁሉም። ይሄ መቶ ብር ነው። ይሄ መቶ ብር ነው። አራት መቶ ብር። ከዛ ኮፍያ ልካልኛለች። እነዚህ የሚያማምሩ ኮፍያዎች ደግሞ ዋጋቸው አራት አራት መቶ ብር ነው ለትልቅ ሰውም የሚሆን አሁን ለምሳሌ እኔ በለብሳቸው በጣም ምቾት ያላቸውእና ጽዳታቸውን የጠበቁ ናቸው። ዋጋቸው ደግሞ አራት አራት መቶ ብር፣ ስምንት መቶ ብር ነው። እዚህ ጋር ሂጃቦች አሉ። ከዛ ሁለት ቆንጆ ቆንጆ ታይቶች ብላኛለች። እነዚህ የውጭ ናቸው፣ በጣም ጥራታቸውን የጠበቁ ናቸው። ዋጋቸው አራት አራት መቶ ብር ነው ማለት ነው። እነዚህ አራት አራት መቶ ብር ናቸው። ይሄም አራት መቶ ብር ነው። ሁለት ሀባ ብላኛለች። ቀሚሱ የራሱ ታይት አለው። በነገራችን ላይ ግን ጭማሬ ፈልጋ ነውና እንደዚህ የመሳሰሉ እነዚህን አሁን በሸሚዝ መልበስ ትችላለች። ይሄንን አሁን በዚህ ሸሚዝ መልበስ ትችላለች። አያቸዋ፣ ለልጆች ሲገዛ እንደዚህ ቅሪር ያሉ ልብሶች ሲገዛ ሲገዛላቸው አሪፍ ነው። ይሄን እና ይሄን ባንድ መልበስ ትችላለች። ይሄን እና ይሄን ባንድ መልበስ ትችላለች። ፓንት ደግሞ ወሳኝ ነገር ነው። ለህፃ ልጅ ማለት ነው። እና ይሄን ይህን የመሰለ ገጽ ችላት አለውኝ። እነዚህ ሂጃቦች ናቸው። የነዚህ ዋጋ ሁለት ከሀምሳ ሁለት ከሀምሳ ነው። ይችም ሁለት ከሀምሳ ሁለት ሀባ ገጽ ችላት አለውኝ። አጠቃላይ አስራ ስድስት ሺ አራት መቶ ብር የፈጀ ለኢድ የሚሆን ለልጅ ሰርፕራይዝ ነው። ከወደዳችሁት ላይክና ሰብስክራይብ ሽር በማድረግ እያበረታታችሁኝ ለኢድ የሚሆን የልጆች አልባሳትም ሆነ አስቤዛ የፈለጋችሁትን ማዘዝ ትችላላችሁ። ይህን የመሰለ ቀሚሶች እና ልብሶች አጠቃላይ ገዝቻለሁ ማለት ነው። ማሻአላህ ተባረክ ረህማን። ማሻአላህ ተባረክ ረህማን። በቃ አያምርም? ማሻአላህ ተባረክ። በጣም የሚያማምሩ ቀሚሶች ናቸው። ሰላማችሁ ብዛ። ሰላም አሌይኩም። እዚህ ጋር ደግሞ ስምንት ሺ አንድ መቶ ብር የፈጀ ይሄም ለልጇ የሚሆን ሰርፕራይዝ ነው። ኳሊቲ የሆነች ቀሚስና ከዛ አንድ ደግሞ ለቅያሬ የሚሆን ብላኛለች ጫማን በተመሳሳይ ካልስ የተለያዩ ነገሮች አሉ። አብራቸው ይቆዩ ማለት ነው። እዚህ ጋር ቀሚስ አለችን ባለታይት ናትችም ዋጋ ሁለት ሺህ አምስት መቶ ብር ነው። ለአራት አመት ሴት ልጅ ለአራት አመት ሴት ልጅ የምትሆና ታይት አለቻት የራሷ። ይቺ ታይትል ናት በጣም ቆንጆ የሆነ ቀሚስ ማሻላ ተባረክተማ። ልፍታና ላሳያችሁ ማለት ነው። እያት የራሷ ለኢድ የሚሆን አንዳንድ ገንዘቦችን መሸማመቻ የምትሆን ፎርሳ አለቻት። ማሻላ ተባረክ። ረህማን ቀሚሷ ይችን ትመስላለች ማለት ነው። በጣም አንደኛና ጥራቷን የጠበቀች ቀሚስ ናት ለሶስት አመት ወይም ደግሞ ለአራት አመት የሚሆን ማለት ነው። ማሻላ አታምርም ቤተሰብ ከወደዳችሁት ላይክ አርጉልኝ ሰብስክራይብ አርጉልኝ ማለት ነው። እችን የመሰለች ቀሚስና እዚህ ጋር ደግሞ ታይታለች አብረው ማለት ነው። እዚህ ዋጋ 2500 ብር ነው። እዚህ ደግሞ 500 ብር ቱታ። ቱታ በጣም ወሳኝ ነው፣ ለኢትዮጵያ ልጆች አስፈላጊ ነው። ይሄን የገዛሁላት በጣም ኳሊቲ የሆነች ቱታ ነው። 500 ብር ነው ማለት ነው። በመቀጠል እንደዚሁ ደግሞ ለቤት ለቤት የምትለበስ ቀለል ያለች ቀሚስ ብላኛለች። እቺ ደግሞ አገረኛ ናት። ዋጋዋ እንደምትታወት መሻላ ተባርክልማን እቺ ሺ አንድ ሺ ብር ብቻ ናት ማለት ነው። ከዛ ካልስ አራት ቅያሬ ካልሶች አሉ እነዚህ የምትታወቸው እነዚህ 100 100 ብር ናቸው። 100 100 ብር አራት ቅያሬ ካልሶች እንዲሁም ደግሞ ለፀጉር ማሰሪያ የሚሆን ሁለቱም 150 ሁለቱም 150 450 ብር አሪፍ አሪፍ የፀጉር ማሰሪያዎችን ገዝቼላታለሁ ማለት ነው። ሺ 700 ብር ደግሞ ቆንጆ የጫማ አያችሁ አታ 26 ቁጥር ናት አታምርም መሻላ ቆንጆ የመዘነጫ ጫማ ናት ማለት ነው። እዚህ ጋ ደግሞ ኤርጌንዶ አለ ይህንን የገዛውለት ደግሞ 550 ብር ነው ማለት ነው። አጠቃላይ 8100 ብር ነው ይሄ የፈጀው ማለት ነው።